ህፃናትን መካነ ኢየሱስ ያጠምቃሉ፣ ተሳስተዋል። እርሶ መቼ ተጠየቁና? አንደኛ እኔ አሁን መካነ ኢየሱስ ማጥመቁን ይኸውልዎት። ህጻናትን ሲያጠምቁ መካነ ኢየሱስ እንደናንተ አይነት እሳቢ ይዘው አይደለም ያጠምቁት። አንደኛ መጀመሪያ እምነት ይፈጥርላቸው፣ መጽሐፉን ሲያዩ እምነት ይፈጥርላቸዋል ብለን እናምናለን ብሎ ነው ያጠምቁት። እሱን በኋላ ታብራር። ስለዚህ እርሶ የሚሉትና እነሱ የሚሉት አንድ አይደለም። ስለዚህ መካነ ኢየሱስ ሲቆየንና በእርሶ ላይ እናውእናጣጣምቁጥምቀጥሬዳ እንዲ አንድ ዜድ ጥያቄውን የስወር ነው ብለህ ከዚህ አብራራ። ህፃናትን ማጥመቅ ትክክል ናቸው አይደሉም? አልመልስም። እንደዚህ አይነት ጥያቄ ለምን አልመልስማ ከእርሶ ጋር ከእርሶ እናንተእኔናሁን እናንተ የምታጠምቁበትን አጠማመቅ ነው ማለት። ቆይ ቆይ ቆይ እኮ እንጂ ማጥመቃቸው ትክክል ናቸው ካልመለስ፣ እርሶም ዝም ይበሉ እኔም ዝም ነው የምለው። ምክንያቱም ካልመለስ በቃ። ስለዚህ እዛው ይዞት። ይህንን አትመልስም፣ ሌላ ተጨማሪ ጥያቄ አልጠየቅሽም። በቃ እርሶ ይጠየቃሉ። ቆይ እስካሁን ቆይታል። ሰው ከታች ይጠየቃሉ ወይ? እርሶ እርሶ የሚጠየቁ ከሆነ ምን እኔ መቼስ እንደው እንደው እንደኔ የሚጠየቅ ሰው ችግር የለውም፣ እጠየቃለሁ፣ ምንም ችግር የለውም። አሁን ግን አንደኛ ሕፃናትን ማጥመቅ ትክክል ናቸው አይደሉም ብዬ ስጠይቅ እኔ አልመልስም ብልል እኔም ይህንን አልመልስም። ምክንያቱም እነሱ ጋር ጨርስ። መጀመሪያ አንደኛ፣ ሁለተኛ ሕፃናት መርገም አለባቸው ብለህ ታምናለህ አታምንም? ወይም ሕፃናት ቢሞቱ የእግዚአብሔር መንግስት ይወርሳሉ ብለህ ታምናለህ? መጽሐፍ ቅዱስ መጽሐፍ ቅዱስ ስለ ሕፃናት ምንም የሚለው ነገር የለም። ወደ እኔ አምጧቸው ብሏል። እናመጣለን። ዝም ባለበት ዝም ነው የምንለው። እኛ ጥያቄ ጠይቀን መልሱን አንሞላም። ስለዚህ ይሄ ነው መልሴ። ለእዛ ቢሞቱ ወደ እግዚአብሔር መልሴ ይሄ ነው። አምጧቸው ያለ ጌታ መፍትሄ ያለው እኔ ጌታ ስላለውን እኮ ይኸውልህ፣ አንዴ መንግስተ ሰማያት እንደነዚህ ላሉት ናትና፣ ስለዚህ መንግስተ ሰማያት ለህፃናት ይሆናል ብለህ ታምናለህ? ይስሙ፣ አንድ ጊዜ መጽሐፍ ቅዱስ በህፃናት ጉዳይ ያለው ነገር የለም። ስለዚህ እኔ እኛ ጥያቄ ጠይቀን አልሞላ። እኔ ጥያቄ ጠይቄ አልሞላ። እዚህ ቦታ ላይ ምን ሊሆን ይችላል ብዬ ጥያቄ ጠይቄ አልሞላ። መጽሐፍ ቅዱስ ብቻ አማኝ ነኝ። መጽሐፍ ቅዱስ ያለውን ነው የምለው። ህፃናትን እስከሚያምኑ ድረስ እስከሚያምኑና መጠመቅ እስከሚችሉ ድረስ የእግዚአብሔር ኃላፊነት ነው ብዬ ነው የማምነው። ከዛ በኋላ ግን ልክ በተባለው ጊዜ ግን ማመን ሲችሉ ይችላሉ ብለን በምናምንበት ጥቅሱን አብራራልኝ። ሌላ ጥቅስ ጠቅሰህ ሌላ ማብራሪያ ሰጠህ። ህፃናትን መንግስተ ሰማያት እንደዚህ ላሉት ናት እንዳ ብሏል ብለህ ጠቀስክልኝ። ለህፃናት መንግስተ ሰማያት ይገባሉ። ለህፃናት ናት መንግስተ ሰማያት ብለህ ታምናለህ። ኢየሱስ ብሏል እኮ ህፃናት መንግስተ ሰማያት ለህፃናት ናት ብለህ ታምናለህ። እሱን ጠይቆ ትረም ብለውት ምንም አላለም። እሱ ቦታ ላይ ያለው ህፃናትን አትከልክሉ ብሏል። ስለዚህ መንግስተ ሰማያት እንደነዚህ ላሉት ናት ብሏል። ስለዚህ መንግስተ ሰማያት ለህፃናት ሆናለች። የሰው ልብን ለማሳየት የተጠቀመበት ነው። ሰዎች እንደነዚህ ህፃናት ባዶ ሆኖ ካልመጣ ብሎ የሚልበት ክፍል ነው። ስለዚህ ማን የጠ አረቆያን ጊዜ ቆይ ቆይ ዜድ አታስቀኝ በማርያም ዜድ አንዴ አንዴ ቆይ እንደ ጥቅሱ እንደ ጥቅሱ እንደ ጥቅሱ አንተ እንደጠቀስከው ጥቅስ ነው ምጠይቅህ እኮ መንግስተ ሰማያት መንግስተ ሰማያት ለሕፃናት ናት ብለታምናለ ወይ መልስ ቀጥል አያቋርጡኝ ጥያቄ ጠየቁ አያቋርጡኝ ኢየሱስ ክርስቶስ እነሱን ምሳሌ አድርጎ ትልልቆችን ተናግሯል ስለዚህ እኛ ወደ ጌታ እናመጣቸዋለን። የምናመጣቸው ግን በጥምቀት አምጣቸው ስላላለ እኛ እንደ ማንኛውም ከእኛ ቤተሰብ እንደሚወለድ ህፃን ልጅ ጌታን እንዲያውቁ በሚችሉት መንገድ ሁሉ ቤታችን ውስጥ እናስተምራቸዋለን። ቤታችን ውስጥ ያንን ዴቨሎፕ እንዲያደርጉ ያንን እምነት እንዲያደርጉ እናደርጋለን። እድሜያቸው ሲደርስ አውቀዋል ብለን በምናምንበት ጊዜ ደግሞ ሌላ ነው ጥያቄ፣ ሌላ ነው፣ በቃ ሌላ ነው፣ የምትመልሰው ሌላ ነው ከዚህ ውጭ መልስ ስለሌለኝ አሁን እርስዎን የምጠይቀው በጥቀስዚህ እኮ ነው እ ሁለቱን መልስ ጥቅስ ጠቅሳል። እኔ ጥቅሱን ነው የጠየኩህ። ጥቅሱ ምን ይላል? የተክለዎ ሙ ለህፃናት ይም ፅሀቢ እሱ መመሎ ህፃናት ወደ እኔ መጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉት ናት እና ብሏል። መንግስተ ሰማያት ለህፃናት ናት ወይንም መንግስተ ሰማያት ለህፃናት ትገባቸዋለች ወይንም ህፃናት መንግስተ ሰማያት ለነሱ ናት፣ መንግስተ ሰማያት ለህፃናት ናት ብለህ ታምናለህ? ሶስተኛ አራተኛ ጊዜ ልመልስ ካልመለስክ መቶ ጊዜ ነው የምጠይቅህ። ኦኬ ቅድም እኮ እርስዎ ያሉኝ እዚህ በሉት እንጂ መልስ ካልመለሰልህ የአንተ ጉዳይ ነው ብለውኛል። ስለ ሰላም ለኪ አይደል ስለዚህ እኔ የመለስኩትን መልስ አክብሩና ይተውኝ፣ እንጂ በቃ የመጨረሻ ጊዜ ደግሜ ራሱ ልነግሮት ነው። ነግሮት አምጡ ብሎ ህፃናትን ምሳሌ አድርጎ ማለት ይሄ ማለት በጥምቀት አምጧቸው? በምን አምጧቸው? የሚል መልስ አልሰጠም። እኛ እንደነገርኩት ወደ ጌታ ፊት እናቀርባቸዋለን፣ በጸሎት እናቀርባቸዋለን፣ በቃሉን በማስተማር እናቀርባቸዋለን። ቆይ ቆይ ዜድ አልመልስም ብለሀል እኮ። በቃ አልመልስም ካልክ ማብራሪ አይሰጥም። አልመልስም ብለህ ማብራሪ የለማ። አልመልስም ካልክ በኋላ ማብራሪ የለም። ግራ ያጋውታቻለሁ የመለስኩት መልስ አንድ አንድ ጊዜ ሌላ መልስ የለኝም ብዬ ወደ ሰዎች ሊኖሩ ይችላል። እሺ፣ መንግስተ ሰማያት ለህፃናት ናት ብለታ ምን አለ ጥያቄ ይሄ ነው ከመለስከው ይህን ነው ማብራሪያ መመለስ ያለ ካልመለስከው ግን አልችልም መልስ ይሄ ነው ኢየሱስ ክርስቶስ እንደነዚህ ላሉ ህፃናት ነች መንግሥተ ሰማያት ብሎ አምጧቸው ህፃናት ወደ እኔ አትከልክሏቸው ብሎ ኢየሱስ አዟል ስለዚህ ኢየሱስ እዛ ቦታ ላይ እኛ ምንረዳው ወይም ደግሞ መረዳታችን እንደነዚህ ላሉ ህፃናት ናቸው ብሎ ትልልቆችን በህፃናት ልብ አስተምሯል የህፃናትን ልብ ጠቅሶ አስተምሯል። የጠራው ዜድ አንድ ጊዜ አንድ ጊዜ ልጭ ወደ ሌላ ጥያቄ ሄዱ። እንደዚያ ነው የሚሻለው። መልስ የሌለው ጥያቄ ቅድም ምን ብሎናል አንድ ወንድማችን ቤሊ መርገም ህፃናት መርገም አለባቸው፣ አጥያት አዳም አለባቸው ያልተሻረም ግን ቢሞቱ የእግዚአብሔር መንግስት ይወርሳሉ ብሏል። አንተ ይወርሳሉ ብለህ ታምናለህ? እሱን መጀመሪያ ከልጆቻችሁ ከነአክሌል ጋር ፍቶት ያልፈታችሁት ጥያቄ ስለሆነ ከሁሉም መርገም አለበት የለበትም የሚለው መርገሙ የሚታረው መርገሙ። አንድ ጊዜ ፕሊስ፣ አንድ ጊዜ ቤትሽን አስከብሪ። በቃ ወደ ጥያቄ ጠየቁኝ፣ አቁሙ። አንድ ጊዜ በቃ ጥያቄ ጠይቀውኛ፣ መልስ ልሰጥ ነው። አለባቸው ኃጢአትን ይወርሳሉ ብለው ያምናሉ ፕሮቴስታንቶች። ኃጢአት ይወረሳል፣ ይወርሳሉ። ስለዚህ ያ ክርስቶስ ያንን ኃጢአት አልሻረውም፣ አሁንም አለ እነሱ ላይ። ስለዚህ እነዚህ ልጆች ቢሞቱ ይድናሉ ብሏል፣ ቅድም ቤሊ ያ። ማለት ምን ማለት ነው? ያለ እምነት እስከ መርገም ድረስ ይዳናል። እኛ እንደዚያ ብለን አናምንም፣ ምክንያቱም መርገም ተሽሯል ብለን ስለምናምን ነው። ስለዚህ መርገም ያለበት ህፃን ልጅ፣ አንድ ጥያቄ፣ መርገም ያለበት ህፃን ልጅ መንግስተ ሰማያት ይወርሳሉ ወይ? ህፃናት ቢሞቱ ሲኦል ነው የሚገቡት ገነት ነው የሚገቡት ሁለት ጥያቄ ነው ህፃናት ቢገቡ እንትን ቢሞቱ ገነት ነው የሚገቡት ወይንስ ሲኦል አንድ ያዝልኝ በደንብ ሁለተኛ ህፃናት ገነት ይገባሉ ካልከኝ ደግሞ መርገም ያለበት ሰው ገነት ይገባሉ ወይ ምክንያቱም ህፃናትን እናንተም ታጠምቃላችሁ ቀጥል ኦኬ ቴንክ ዩ አመሰግናለሁ አሁን በደንብ አድርገው ይስሙ ያው መስማት ይችሉ ከሆነ ኢንተረፕት ሳያረጉኝ ማለት ነው እሺ በእናንተ ቤተ ክርስቲያን ራሱ ውዥንብር ውስጥ ያለ አይዲያ ነው፣ እመጣበት አለው። መጀመሪያ ግን እርሶ ያነሱትን ሀሳብ ለአብራራ መጽሐፍ ቅዱስ በሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሠርተዋልና የእግዚአብሔርን ክብር ቦሏቸዋል ይላል። የሮሜ መጽሐፍ ምዕራፍ አምስትን በአነሳን ጊዜ ከዚህ በፊት ከእርሶ ጋር ይህንን ሀሳብ አንስቼ በተለይ የሮሜ መጽሐፍ ምዕራፍ አምስት ቁጥር 17 አንስተን ከእርሶ ጋር እንደተወያየው አስባለሁ። ከዛ በኋላ የመጣውን በእናንተ ቤት የመጣውን ጭቅጭቅ እስከ ዛሬ ያልተፈታ ጭቅጭቅ ያቁታል። እርስዎ ህፃናት ሲገና ገና ህፃናት ሲወለዱ ክርስቶስ ከሞተ በኋላ በሰው ሁሉ ሙስሊምም ድነዋል ብለዋል። ሙስሊምም ከአዳም ኃጢአት ነፃ ሆኗል ብለዋል። በመጀመሪያ ኃጢአት የለም ሲሉ የነበሩት መምህር ኃጢአት ከዛ ደግሞ ኢየሱስ ክርስቶስ በመሞቱ ከኃጢአት ሁሉ ከመርገም ነፃ ሆኗል ብለዋል። እሱን እንመጣበታለን። እኛ እኔ ወይም ደግሞ እኛ የሮሜ መጽሐፍ ምዕራፍ ሦስት ቁጥር እምታወራው ግን ስለሌላ ነው። ኧረ ጥያቄን መልስ ተውተው ሰው እ ይታዘል ልመጣ ነው ልመጣ ነው ጥያቄን ዳይሬክት መልስ። ህፃናት መርገም አለባቸው ወይ የለባቸው? እንግዲህ ሰው ቢሞቱ ቢሞቱ ገነት ይገባሉ አይገቡም? ጥያቄን መልስ። ዙሪያ ሽክርክር አትሄድ አንድ ጊዜ የሰው ልጅ ሁሉ በጨለማ ውስጥ ሙት ሆኖ በጨለማ ውስጥ እንደነበር መጽሐፍ ቅዱስ ይናገራል። ኤፌሶ መጽሐፍ ምዕራፍ ሁለት ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ጳውሎስ ተናግሯል። ስለዚህ የሰው ልጅ ሁሉ ሙት ሙት የነበረ ማንነት ያለው በኃጢአት ምክንያት ከአዳም በወረሰው ኃጢአት በራሱን በሚበሉት በፈለጋችሁት የሰው ልጅ በኃጢአት በሙት ማንነት ውስጥ የነበረ ነው። ሰው ከዚህ ማንነት የሚወጣው ክርስቶስን ሲያገኝ ብቻ ነው። ይሄ ደግሞ የኦርቶዶክስ አሁን ያሉ ወጣቶቹ በተለይ ቤተክርስቲያን በመምህራንነት እንኳን ባትሾማቸው ወጣቶቹ ጭምር የሚያምኑበት ሰው ሳያምን በጭራሽ። ጥያቄው ምንድነው? ህፃናት አያቋርጦኝ እማትመልስ ከሆነ እገባብሃለሁ ዙሪያ ጥምጥም አንዱን ማለቤቱን የሚያስከብር ስለዚህ፣ ማትመልስ ከሆነ ህጻናት አንደኛ አንደኛ ህጻናት ቢሞቱ ሲወለዱ ለሚገቡት ገነት የስር ነው ብለ ዜዶ፣ እናንተ እኮ ትልልቆች ሰዎች ናችሁ። እራሳችሁን ችላችሁ ትወያያላችሁ ብዬ ነው እኮ ዝም እምለው እንጂ መሀል ገብ እንትን መግባት ስላልፈለኩ ነው። ወረዳ ኦኬሽ እንግዲህ ከወረደ ምን አደረገ? ግን ለዛ ነው ያልገባውት። ትልቆች ናቸው። አይ ትክክለሽ። እኔ በመሰረቱ በመሰረቱ ዜድ የአቡነ ገብርኤልን አሁን ህፃናት አቡነ ገብርኤል ማለት እኔ የማምነውን እምነት በሙሉ የሚያምኑ ሰዎችን ፕሮፋይል አድርጎ ስለመከራከር ራሱ ምን እንግለጽ ነው። በነገራችን ላይ በጣም ትክክል እኮ አደለም። አሁን ቀድም እንድና ያለው ሳሚ ሰላም ለአንተ ይሁን ከአንተ ጋራ እሱን ልጠይቀው ነበር የገባሁት። እውነት ለመናገር ህፃናት አለ ይቅድም ቤሊ ህፃናት ቢሞቱ የእግዚአብሔር መንግስት ይወርሳሉ አለኝ። ኦኬ፣ እኔ ደግሞ ጥያቄ። ኦኬ፣ መርገም አለባቸው ካልክ ክርስቶስ ያንን አስወግዶላቸዋል ካላልክ እንዴት ሆኖ ነው የሚገቡት? ምክንያቱም አይ ክርስቶስ ወደ እኔ የመጡ ዘንድ አትከልክሏቸው ስላለ፣ አለ ያኮ ማለት እኮ በፅንስ ጊዜ ቤዛነትን የሰጣቸው ቤዛነቱ ከፅንስ የሚጀምር ነው ብለን እናምናለን። እስከ እርገቱ ድረስ በሰራልን ስራ ነው እስከ መስቀል ድረስ ከፅንስ እስከ መስቀሉ ድረስ በሰራው ስራ ነው ብለን ስለምናምንኛ እነዚያ ህፃናት የአዲስ ኪዳን ህፃናት ናቸው። ክርስቶስ ሲወለድ ቆራኝነትን ያጠፋላቸው ናቸው። ስለዚህ የሚከለክላቸው ነገር ስለሌለ ነው። እኛ ህፃናት ድንገት እንደው ቢሞቱ እንደው በቃ አምልጠው ቢሞቱ ሁዲያው እንደተወለደ ቢሞቱ ሲወል ይገባሉ ብለን የማናምነው ያ ኃጢያት ስለተወገደ ነው የሚከለክለው ስለተወገደ ነው። እናንተ ግን ያለ ብላችሁ እያመናችሁ እንዴት ነው ብየስለው ስለው አይ ቢኖርባቸውም እስከ መርገም ድረስ ገነት፣ መንግስት ሰማያት ይገባሉ ስላለኝ ያለ እምነት ነው ልባድርጉ ያለ እምነት ነው ልባድርጉ። እምነት ብቻ የሚለው ፈርሶ ያለ እምነት ወደ መንግስት መግባት እንደሚቻል ያውም እስከ መርገም ድረስ እና ይሄ በጣም ከባድ ስተት ነው። በጣም ትልቅ ስተት ነው። ይህንን ድፌንድ ማድረግ ካልቻላችሁ ከእኛ ጋር መነጋገሩ ትክክል አይደለም። መካነ ኢየሱስ የህፃናትን ጥምቀት ይቀበላሉ፣ እኛም እንቀበላለን። ኦፍኮርስ ከኛ ነው የወሰዱት። ምንም ጥያቄ የለውም። እዛ እሷ እኛ ጋር የተጠመቁትን የማያጠምቁት ትክክል ላቸው ብዬ አምናለሁ። በዚህ ትምህርታቸው ላይ ለኃጢአት ስርየት የሚለው ከሞትና ከዲያብሎስ ይቤዣል፣ የሚለው የዘላለም ድነትን ያሰጣል ብለው ማመናቸው ትክክል ላቸው ብዬ አምናለሁ። እናንተ ታምናላችሁ ወይ ነው ጥያቄው። ኦኬ ሳሚ፣ እንኳን ደህና መጣ። ይህትን ክርስ የሰማል አልመሰለኝ። ሳሚ አለ አንሾ አለው፣ ግን ስላልሰማኋችሁ ትንሽ ደቂቃ ልስማችሁ። ሰላም ብያለሁ፣ ሁላችሁ ነው። ቀሲስ ይፍቱኝ፣ ባርኮኝ፣ ሰላም ብያለሁ። ሰላም ሳሚ እና ዳጊ፣ ቀሲስን ሰላም ብያለውኝ። ቀሲስ ሰላም ኖት? ከረጅም ጊዜ በኋላ እግዚአብሔር ይመስገን። ተስፉ እግዚአብሔር ፍታ። እግዚአብሔር ይባርክ ወንድማችን ሳሚ፣ እንዴት ነህ? ደህና ነህ ወይ? ኦኬ። አጠየ ያ ዜድን የጠየቁት ወይም ይጠይቁና ከዛ ሳሚ እንትን ይላል ይቀጥላል ማለት ነው፣ ፈቃደኛ ከሆነ ማለት ነው። ወጥያቄ ለታየ መልሸ ዜድን የጠየቁት መጠየቅ ይችላል። ሳሚ አዎ ሳሚ ምንድነው፣ ው ቅድም ስጠይቅ የነበረው ከቤሊ ጋር ስናወራ የነበረው ህፃናት እንደ ወዲያው እንደተወለዱ ቢሞቱ ወደ እግዚአብሔር መንግስት ይገባሉ አይገቡም ብዬ ስጠይቀው ይገባሉ ብሎኛል። አንደኛ አንተ ይህንን ታምናለህ ወይ? አንድ ይገባሉ ካልከኝ መርገም አለባቸው ኃጢአት አዳም ይወረሳል ብላችሁ ታምናላችሁ። ኃጢአት ይወረሳል። ውርስ ኃጢአት ደግሞ እንደሚታወቀው በብሉ ኪዳን ማንኛውንም ህፃናትን ሳይቀር ነው ከእግዚአብሔር መንግስት የሚከለክለው። እንዴት ሆኖ ነው ያ ካልተወገደ? ተወግዷል ብላችሁ ካላመናችሁ ህፃናት ወደ እግዚአብሔር መንግስት ይገባል ብላችሁ የምታምኑ በብሉ ኪዳንና ህፃናትና በአዲስ ኪዳን ህፃናት መካከል ምንድን ነው ልዩነቱ? መርገሙ ካለ ካልተወገደ በምንድን ነው ወደ እግዚአብሔር መንግስት የሚገቡት የሚል ጥያቄ ነው የጠየኩት። እና ያለ እምነት ነው በዚሁ አጋጣሚ ደግሞ ያለ እምነት ነው የሚድኑት ያለ እምነት እና እምነት ብቻ የሚለው አይፈርስም ወይ የሚል ነው። ሳሚዬ ቴንክዩ። ያይዘመው እኔም ልጠይቅ ያልቅባኝ ከሰሞኑ ውይይትም አሁን ዜድም ጊዜ እንትን ካለህ ግን ይቅር ከመካነ ኢየሱስ ጋር የተያያዘ መጀመሪያ ታስፉ ይቅርታ። እሺ ኦኬ እሺ፣ ክብረት ይስጥልኝ ቀሲስ። አሁን ያነሱት ጥያቄ ላይ ኃጢአት በራሱ የሚተላለፍ ነገር ነው ወይ የሚለውን እኔ በፍጹም ኃጢአት የሚተላለፍ ነገር ነው ብዬ አላምንም። መጽሐፍ ቅዱስም እንደዚያ ያስተምራል ብዬ አላስብም። መጽሐፍ ቅዱስ በአንዱ አዳም ኃጢአት ወደ ዓለም እንደገባ ይነግረናል። እርግጥ ሁላችንም ኃጢአተኞች እንደሆንን ይነግረናል ግን መጽሐፉን የተረጎምንበት መንገድ ነው ስህተቱ እንጂ ኃጢአት የሚወራረስ ነገር አይደለም። መጽሐፍ ቅዱስ ላይም በአባት ኃጢአት ልጅ እንደማይቀጣ ራሱ እግዚአብሔር የደነገገውን ሕግ እናገኛለን። ከዛ ባለፈ ለምሳሌ ኃጢአት በሴሚናሊ ወይም በወንድ የዘር ፈሳሽ ይተላለፋል ብለው የሚያስተምሩ አሉ እንደ ቪው መጽሐፍ ቅዱስ ኮሌጅ ውስጥ እንደ አንድ ቪው ይሄ ይነገራል። ነገር ግን እኔ ድቀተ ባህሪ ነው እንጂ ያለው፣ ወይም ደግሞ ቴንደንሲ ቱሲን የሚባለው በነገረ መለኮቱ ቋንቋ ዝንባሌ ኃጢአት የምንለው ወይም ደግሞ ማለት ነው እንጂ ኃጢአት ከአባት ወደ ልጅ፣ ከልጅ ወደ ልጅ ልጅ የሚተላለፍ ነገር አይደለም። ስለዚህ አንድ ህፃን ሲወለድ ኃጢአተኛ ሆኖ አይደለም የሚወለደው፣ አይደለም። ለዚህም ነው እኛ ማመንም መጠመቅም አያስፈልገውም የምንለው። ለመጠመቅ መጀመሪያ ማመን ያስፈልጋል። ያመንነው ነገር ደግሞ በክርስቶስ ኢየሱስ ቤዛነት ላይ የተመሰረተ መሆን መቻል አለበት። የኃጢአት ዝንባሌ ግን ምን ማለት ነው የሚለውን ስናነሳ፣ ወይም ቴንደንሲ ቱ ሲን የሚለውን አዌርነስ ኦፍ ሲን ይኖረናል፣ ወይም የኃጢአት እውቀት ይኖረናል። ለምሳሌ ልክ አዳምና ሔዋን መጀመሪያ በእግዚአብሔር ፊት በንጽህና ነበረ በሀሳባቸውም የነበሩት። ከዛ ግን ሐዋርያው ጳውሎስ እንደሚያነሳው እባብ በተንኮሉ ሔዋንን እንዳሳተ እንደሚል የእባብ ተንኮል እስከመጣበት ጊዜ ድረስ ለኃጢአት ንቋን አልነበሩም፣ ወይም ቴንደንሲ አልነበራቸውም። ዝንባሌው ወይም መሳቦ አልነበራቸውም። እዛው ላይ የዘፍጥረት ታሪክ ላይ እንደምናገኘው እባብ መቶ ካወራቸው በኋላ ግን ያንን እውቀት ከሰማች በኋላ ለዓይን ያማረ እና የሚያስጎመጅ እንደሆነ አወቀች ይላል። ዩሲ ያ እውቀት የገባባት የኃጢአት እውቀት የመጎምጀት እውቀት መጽሐፍን በሌላ ስፍራ ላይ ሲነግረን ምኞት ኃጢአትን ትወልዳለች ነው የሚለው። ምኞቱና መጎምጆቱ ወይም ደግሞ ዝንባሌው የተፈጠረው ከገባው እውቀት የተነሳ ነው። ያ እውቀት ግን ስላልነበረ መጀመሪያ በእግዚአብሔር ፊት በመታዘዝ ነበር የሚኖሩት። ስለዚህ ያ እውቀት አይምሯቸው ውስጥ ሲገባ ወይም ደግሞ መረጃቸው ሲኖራቸው፣ የኃጢአት መረጃ ሲኖራቸው ዝንባሌና መሳቡ ተፈጠረባቸው። መጽሐፍ ቅዱስ የሚነግረን እነዚህን ነገሮች ነው። ከዛ ውጭ ግን ምንም አይነት እኔ ገብቻ ሳሚ ተቆርጣል ሳሚ ተቋርጠሃል መሰለኝ። እኔም ከሰማችሁኝ፣ እኔም አለው መሰለኝ። እኔ ጋርም ኦኬ። ሳሚ ነው የአንተ ይሰማል። ኔትወርክ ነው ማለት ሚውት አርጎታል። አልተመቸውም ይሆናል። አይ ማይኩ ክፍት ነው ሪ አሁን መጥች እሺ አይ ስልክ ገብቶብኝ ነው። ኤኒዌይስ ስለዚህ መጽሐፍ ቅዱስ የሚያስተምረን በአንዱ አዳም ወካይ ሆኖ ለዓለም ኃጢአትን እንዳስተዋወቀ እና ወደ ዓለም የኃጢአትን እውቀትና ዝንባሌ ይዞ እንደመጣ ነው መጽሐፍ የሚነግረን እንጂ ማንም ሰው በእግዚአብሔር ፊት የሚቀጣው ራሱ በሰራው ኃጢአት ነው። ራሱ በሰራው ኃጢአት ነው። መጽሐፍ ቅዱስ ላይም ሮሜ ምዕራፍ 3 23 ላይም ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። ሁሉ ኃጢአትን ሰርተዋል ነው የሚለው እንጂ ኃጢአት ተላልፎባቸዋል አይልም። የሰው ልጅ የሚጠየቀው ራሱ በሰራው ኃጢአት ነው። ይሄ ደግሞ የእግዚአብሔርን ሕግ ከአዳም በኋላ የእግዚአብሔርን ሕግ እንደምታውቁት በመፈጸም ስለሆነ ጽድቅ የሚፈጸመው ጽድቅን በራሱ መፈጸም ላልቻለው ለሰው ልጅ ሮሜ ምዕራፍ አምስት ላይ ሮሜ ምዕራፍ አራት ላይ ሮሜ መጽሐፍ ከሶስት ጀምሮ እስከ ስድስት ያለው ድረስ የሚሄደው ያንን ነው። ምዕራፍ ሰባት ላይ ምዕራፍ ስምንት ላይ የሚያወራው ይሄንን ነው። ምዕራፍ ሰባት ላይ ኢቨን ጳውሎስ የነበረበትን የግል ትግሉንም የሚያወራው በዛ ነው። ሁሉ ኃጢአትን ሰርተዋል ሲል ራሰው ሁሉም ኃጢአትን ኮሚት አድርጓል ነው ኤክስፒሪንስ አድርጓል ነው እንጂ ኃጢአት በሆነ ሰው በኩል ተላልፎባቸዋል የሚል አይነት ትምህርት ይሄ አይነው በጣም የከረመ ትምህርት ነው። እኛ ወንጌል አማኞች ዘንድም የነበረ ትምህርት ነው፣ ግን ደግሞ መጽሐፍ ቅዱሳዊ ድጋፍ ያለው ትምህርት አይደለም። ሶ ህፃናት እንዴት ነው የሚድኑት? አዎ ይድናሉ። ምን ሰርተው ነው ኃጢአተኛ ሆኖ የሚኮነኑት? ከእስላምም ይወለዱ ከኤቲስትም ይወለዱ ከኦርቶዶክስም ይወለዱ ከካቶሊክም፣ ከፕሮቴስታንትም ይወለዱ ልጆች ከኃጢአት ነጻ ናቸው። ምንም ገልቲነስ ኦፍ ሲን የለባቸው። ቀሲስዬ አይ አንደኛውን በመሰረት ኮምፕሌትሊ ማለት አይ ቲንክ አፍርሰው መስለኛል ይመስለኛል እንጂ ለምሳሌ የኦገስቲን ጽንሰ ሀሳብም ሆነ ብዙዎቹ ይህንን እንደሚያምኑ አንተ የራስህ ነው ብዬ ልውሰደው? የሁሉም ነው ብዬ ልውሰደው? ለምሳሌ ኃጢአት ኦገስቲን ነው ለመጀመሪያ ጊዜ ሴሚናል ትራንስሚሽን ኦፍሲን የሚለውን ያስተማረው። እሱን ቅድም እኮ ጠቅሼ ነበረ። የሚያስተምሩ አሉ፣ በወንድ የዘር ፈሳሽ ይተላለፋል የሚል ። ምናልባት የተቋረጠ ሰዓት ይሆን እያወራው የነበረው አላውቅም። በመሀል ላይ ይቅርታ፣ በነገራችን ላይ ያው ስልክ ገብቶብኝ ነው። በመሀል ኢመርጀንሲ ኮል ስለነበረ የወጣሁት እኔ አሁን ስለዚህ በጣም አሪፍ ነገር ነው የነገርክኝ። እኔ እንደዚህ ከሆነ ምንም ግን በዚሁ አጋጣሚ ስለዚህ ሕፃናትን ማጥመቃቸው መጠመቃቸው ችግር የለውም ብለህ ታምናለህ ሳሚ? ምንም ቫሊዮ የለውም ነው የምለው እንጂ ምንም ጥቅም ሰው የሚጠመቀው ካመነ በኋላ ነው። መጽሐፍም መጠመቅ ያለበት ካመነ በኋላ እንደሆነ በግልጥ ይነግረናል። የቃል ኪዳኑ የአዲስ ኪዳን የቃል ኪዳን ተካፋይ የሚሆኑት በምንድን ነው? ህፃናት የአዲስ ኪዳን የቃል ኪዳን ተካፋይ የሚሆኑት ማለት ምንድን ነው? ምን እያልን የአዲስ ኪዳን የቃል ኪዳን ተካፋይ ስንል በክርስቶስ ኢየሱስ ቤዞት የሚገኝን ምህረትና ቅድስና ከሆነ መጀመሪያ የሰው ልጅ ኃጢአተኛ መሆን አለበት። ከዛ በክርስቶስ ማመን አለበት። ከኃጢአቱ በክርስቶስ ደም መንጻት አለበት። አይ ለምሳሌ በብሉይ ኪዳን ግዝረት ህፃናት በስምንት ቀናቸው ተገዝረው የቃል ኪዳኑ ህዝብ የሆኑ ነበረ። በአርባና በሰማኒያ ቀን ዘሌዋውያን ምዕራፍ 12 ላይ እንደምንመለከተው ወደ ቤተ መቅደስ በመሄድ ለህፃናት የሚገባውን መስዋዕት ይቀርብላቸው ነበረ። እንደ አርጋቢ መሳሰሉ በአቅማቸው የነበሩ ነገሮች በየአመቱም ህፃናቱ ወደ ቤተ መቅደስ ይወሰዱ ነበረ። እነዚህ ከሶስቱ ባላቶቹ ግዴታ ከሆኑ ባላቶች የጌታችንንም ራሱ የብሉ የዕብራውያን ህግ እንደፈጸመ እናውቃለን። ስለዚህ በሐዲስ ኪዳን ያ የህግ ስራ የቃል ኪዳን ምልክት የነበረው በጥምቀት እንደተተካ የሮሜ ላይ ቅዱስ ጳውሎስም ይናገራል። ስለዚህ አንድ ክርስቶስን ለመልበስ ህፃናት በምንድን ነው፣ ክርስቶስን ለብሰውት የሚያድጉት በምንድን ነው? ከክርስቶስ ጋር የሚተባበሩት እና ሁለተኛ መወለድ የለባቸውም ወይ? ቦርናይጌን መሆን የለባቸውም ወይ? ካልሆኑስ እንዴት የእግዚአብሔር መንግሥት ይወርሳሉ? ለምሳሌ ከክርስቶስ ጋር ካልተባበሩ፣ ሁለተኛ ካልተወለዱ፣ ያንን ኃላፊነት ወላጆቹ የማይወስዱ ከሆነ በምንድን ነው ታዲያ የእግዚአብሔር መንግሥት የሚወርሱት? ሳሚ አለህ ሚውት አርገው ከሆነ እያወራህ ከሆነ ሚውት ላይ ስልክ እየገባበት ነው። ፖዝ ለነገሩ ሳላስበው እኔም ሰዓት ደርሶብኛል። ጥሩ መረዳት ነው ያለው። ሳሚ የተረጋጋም ልጅ ነው ጥሩ የሚያወራ ወደ ማሽኑ ሚገርም ይሁን ደቂቃ ነው ቀሲስ እኔ ጥሩ ጥሩ ጥሩ ትምህርት ነው ያለ ሀጢያት አይወረስም ግልቲነሱ ነው ወይንም ደግሞ ምላጥ ይሄ መላእተ ኃጢአት የምንለው ወይንም ደግሞ የስጋና የነፍስ መጎስቆልማ እሱ ነው የሚለው ትምህርት፣ የእውነት ተስፉ ከአንተ ጋር ቀጥሉ። ጥሩ ዲስከሽን ነው ግን እኔ ግን የክላስ ሰዓት እየደረሰብኝ ስለሆነ ገና ከምኝታ ሳልነሳ፣ በጣም ጥሩ ነገር ያየሁበት፣ ቀጥሉ። በጣም ነው የማመሰግነው። ቴንጅ ሀና፣ አይ ቲንክ እየተባረክሽ ነው ብዬ አምናለሁኝ፣ እየተጠቀምሽ ነው ብዬ አምናለሁኝ። በጣም ረጋ ብለሽ የቃሉን ደጅ በደንብ አድርገሽ ተከፍቶልሽ እየተመገብሽ ነው ብዬ አምናለሁኝ። ጥሩ ነው በጣም ቴንኪው አመሰግናለሁ። የመጣሁትም ጨዋውነሽ ጨዋ ውነሽ ማወያየት ስለጀመርሽ ነው። የእምነትሽ ያለሽበት ሁኔታ ሳይገድበኝ የምመጣው በዚህ በጨዋነት ማውራት ከቻልን፣ የእግዚአብሔርን ቃል በጽሞና መከታተል ከቻልን እናተርፋለን ብዬ አምናለሁ። ለሰሚዎቹን በረከተ እንሆናለሁ ብዬ ስለማምን ነው። ስለዚህ ኃጢአት አይወረስም የሚለው ሙሉ በሙሉ እንደማይቀበለው ነው ወንድማችን ሳሚ የነገረን። አመሰግናለሁ ን እሺ፣ ቀሴ ሲኔም አመሰግናለሁ። ያው ሁሉም ቤት እንደዛ ቢሆን ደስ ይላ ነበር። ማለት ለመናገር እውነት ለመናገር ምንም አይነት እንደው ምንም አይነት እንደው እምነት ገድቦኝ እኔ ጥላቻ የለኝም ከማንም ጋራ የእውነት ነው። እኔ እንደው ትክክለኛ ኦርቶዶክሳዊ ነኝ ብዬ የማምነው በትክክል ወንድሞችን ማንኛውንም ሰው መውደድ ከቻል ሁኖ ብዬ ማምን ሰው ነኝ እና ጥሩ ነገር ነው። በጨዋነት መነጋገራችን ማውራታችን ያንጻል። ለራሳችን ነው የሚጠቅመን፣ ለማንንም አይደለም። ሰውን ባናናድር ጥሩ ነው። በመሰረቱ አንድን ሰው እያበሳጨን እያመናጨቅን ካስተማር ነው እኮ እናመጣዋለን ማለት አይደለም። በፍጹም ሊመጣ አይችልም። ምናችንም እንደው ክርስቶስ ሊያሳየው አይችልም። እግዜር በሚያውቀው እና በጨዋነት ማውራታችን ለሁላችን ለኦርቶዶክሳውያንም ለሁላችን መርህ ነው። እንዳውም ዋና መገለጫችን መሆን አለበት።